ውዴኛ ጤና ዩቲዩብ ቻናል ሰብስክራይበሮች እና ተከታዮች እንዴት ሰነበታችሁ? በዛሬው ፕሮግራማችን ስለ ቲቪ በሽታ ምንነት፣ ምርመራ፣ ህክምናና መከላከያ መንገዶች እናያለን። ትከታተሉን ዘንድ የአክብሮት ግብዣችን ነው። የቲቪ በሽታ በባክቴሪያ አማካኝነት የሚመጣ ተላላፊ በሽታ ነው። በዋናነት ማይኮባክቴሪየም ቱበርኩሎሲስ በተባለ ባክቴሪያ ይመጣል። ይህ በሽታ ብዙውን ጊዜ ከታማሙ ሰው ወደ ጤነኛው ሰው የሚተላለፈው ታማሚው በሚስልበት፣ በሚያስነጥስበት፣ በሚያወራበት እና በሚዘፍንበት ጊዜ ሲሆን በማይኮ ባክቴሪየም ቦቪስ አማካኝነት የሚመጣው ቲቢ ግን በባክቴሪያው የተበከለና በደንብ ያልፈላ ወተትን በመጠጣት ሊመጣ ይችላል። የቲቢ በሽታ በዋናነት ሳንባን ቢያጠቃም ሌሎችንም የሰውነት ክፍሎች ሊያጠቃ ይችላል። ዋና ዋናዎቹ የቲቢ ምልክቶች ሳል፣ ማታ ማታ ማላብ፣ ትኩሳት፣ የክብደት መቀነስ፣ የምግብ ፍላጎት መቀነስ፣ የድካም ስሜት ሲሆኑ እንደተጠቁት የሰውነት ክፍሎች ሌሎችን ምልክቶች ሊኖሩ ይችላሉ። ለምሳሌ እብጠት ቁርጥማት፣ የሆድ ቁርጠት፣ ራስን መሳት ወዘተ ሊሆኑ ይችላሉ። ለቲቢ በሽታ የበት ተጋላጭ የሆኑ የህብረተሰብ ክፍሎች የበሽታ መከላከል አቅማቸው አናሳ የሆኑ ሰዎች ናቸው። ለምሳሌ ህፃናት፣ የኤች አይቪ ቫይረስ በደማቸው ውስጥ ያሉ ሰዎች፣ የካንሰር ህክምና መድኃኒት የሚወስዱ ሰዎች፣ የምግብ እጥረት ያለባቸው ሰዎች ወዘተ ሊሆኑ ይችላሉ። ምርመራ የአክታ ናሙና ምርመራና ለአንዳንድ የኤችአይቪ ሕሙማን የሚሰራው የሽንት ናሙና ምርመራ ነፃ ምርመራዎች ሲሆኑ፣ ሌሎቹ ምርመራዎች የክፍያ ምርመራዎች ናቸው። ህክምና የቲቪ ህክምና መድኃኒቶች በማንኛውም የመንግስት ተቋም በነፃ ይሰጣሉ። የቲቪ በሽታ መከላከያ መንገዶች ጭንብል መጠቀም፣ በቂ አየር ዝውውር እንዲኖር ማድረግ፣ በቂና የተመጣጠነ ምግብ መመገብ፣ ህፃናትን ማስከተብ፣ መከላከያ መድኃኒት መውሰድ ታማሚዎች መድኃኒታቸውን በአግባቡ እንዲወስዱ ማድረግ። ስለተከታተሉን እናመሰግናለን። እንዲህ አይነት መረጃዎች እንዲደርሰው ቻናላችንን ሰብስክራይብ ማድረግ አይዘንጉ። የእኛ ጤና ለነገ ጤናማነት ዛሬ